የአዛን ድምፅ መስማት አንፈልግም፣ እንዲያውም ሂጃብና ኒቃብን ከነጭራሹ እንዳታስቡት፣ ከዚህ በፊት እንደጨፈጨፍናቸው ናቸው እናንተንም እንጨፈጨፋችኋለን እያሏቸው ይገኛሉ። የአክሱም ሙስሊሞች፣ በአክሱም የሚገኙ ሙስሊሞች ለሁላችንም የድረሱልን ጥሪ እያሰሙ ይገኛሉ። ከዚህ በፊት ሂጃብ በመከልከል ተማሪዎች ሂጃብ ለብሰው እንዳይማሩ በማድረግ የተለያዩ ጫናዎችን ሲያሳድሩ ነበር። አሁን ደግሞ ጭራሽ የአላህን ጥሪ የአዛንን ድምፅ እንድታሰሙ አንፈልግም፣ ከፈለጋችሁ ወደ ሳዑዲ መሄድ ትችላላችሁ እያሏቸው ይገኛሉ። በመጀመሪያ ይህን ቪዲዮ የምታዩ ሙስሊሞች በሙሉ ይሄን መልእክት ለሁሉም ሙስሊም የማዳረስ ግዴታ ስላለባችሁ ይሄን ቪዲዮ ለሁሉም ሙስሊሞች ሼር፣ ሪፖስት፣ ኮፒሊንክ ሊንክ እያረጋችሁ ተመልከቱ። የአክሱም ሙስሊም ወንድም እህቶቻችን ጥሪ ደርሶናል እና ከዚህ በኋላ ሁላችንም ሙስሊሞች በብሔር በጎሳሳ እንለያይ፣ አንድ ላይ ሆነን ማድረግ ያለብንን ነገር ማድረግ አለብን። ለሙስሊም ወንድም እህቶቻችን ማድረግ አለብን። አላህ ቶሎ ነስሩን ያምጣላቸው። ወሰላም አለይኩም ወራህመቱላሂ ወበረካቱ። የአክሱም ከተማ ሙስሊሞች ምን ተባሉ? ይህንን ቪዲዮ ኮፒ ሊንክ ሪፖስት ሼር እንድታደርጉ በመጀመሪያ ጠይቃችኋለሁ። መሬት የሰጠናችሁ ልትኖሩበት እንጂ መስጂድ ሰርታችሁ ልትሰግዱበት አይደለም። ሂጃብ የሚባል ነገር የማይቻል ነውና እንዳታስቡት። ይህንን የማትከተሉ ከሆነ አክሱም ጽዮን ከሕግ በላይ እንጂ ከሕግ በታች አይደለችም። የራሷ የሆነ ሕግና ደንብ ያላት መሆኗን ልታቁ ይገባል። መሰል ማስፈራሪያና ዛቻዎች ሐሩን ሚዲያ አገኘው ባለው መረጃ በመዋቅር ደረጃ ከተደረገ ስብሰባ በኋላ መሆኑን ሰምተናል። የአክሱም ከንቲባ ጽሕፈት ቤት፣ የአክሱም ደህንነት ጽሕፈት ቤት ና የአክሱም መካከለኛው ዞን ጽህፈት ቤት እና ሌሎችም ከተሰባሰቡ በኋላ ገለልተኛ አካሎችም ከተገኙ በኋላ ነው ይህ መልእክት ለአክሱም ሙስሊሞች የተላለፈው። በትግራይ ክልል በአክሱም ከተማ የሙስሊም ሴት ተማሪዎች ሂጃብ ካላወለቃችሁ አትማሩም በመባላቸውም ከአንድ ዓመት በላይ ከትምህርት ገበታ ውጭ ሆነው ህልማቸው ከተቀጨ በኋላ ነው ይህ ማስፈራሪያና ዛቻ ዳግም በዚህ ማህበረሰብ ላይ የሚደርሰው የከፋ ነገር ሙስሊሙ ማህበረሰብ ላይ ሳይደርስ የኢድረሱልን ተማጽኗቸውን በአፋጣኝ መልስ ልንሰጥ ይገባል። ሂጃቦን አትንኩ። ግርማ ሞገሴ ነው የእኔ ድምቀቴ ሁሌም ለብሰው አለው እስካለው በይወቴ ሂጃቤ ነው ለእኔ መከበሪያዬ፣ የአላህ ስጦታ የእኔ ድርሻዬ። በኢጃብሽ ነጻውኝ፣ በእምነትሽ ጠንክሪ። የዱንያን ቅጣት ሳይሆን የአኬራ እሳት ፍሪ። የብረት ጋሻ ነው ኢጃብሽ መከታ፣ የተቋሽ መለኪያ የሚያሳጣሽ ቦታ። የሀያ ምልክት ነው የእናፋርነት በራሴ መተማመን የጠንካራነት

በሂጃባቸው ምክንያት ከትምህርታቸው ለተፈናቀሉ ከትምህርታቸው ለታገዱ ማለት ነው። አረ እናንተ ሰዎች ተው አስቡ። በሃያ አንደኛው ክፍለ ዘመን የኋላ ቀር አስተሳሰብ እንደኔ ሁኑ አይባልም፣ ነውር ነው። ስለዚህ ትክክለኛ አስተሳሰብ ካላችሁ፣ ትክክለኛ የመማር ማስተማር አካሄድ የምትሄዱ ከሆነ እነዚህ ሰዎች በአስቸኳይ እነዚህ ልጆች እነዚህ ሴት ተማሪዎች በአስቸኳይ ወደ ትምህርት ገበታቸው መልሷቸው። ሁሌ እንደዚህ አይነት ኬዝ ምንድን ነው? ምን አይነት ጭንቅላት ነው ግን ያላችሁ? እንዴት ነው የምታስቡት? በዚህ ዘመን በ21ኛው ክፍለ ዘመን እንደኔ ካልሆናችሁ ይባላል አይባልም እኮ ነውር ነው እኮ ነውር ነው እኮ። መማር ማለት እኮ የሌላውን መብት ማክበር ማለት ነው፣ የሌላውን እምነት ማክበር ማለት ነው። ከዛ ውጭ እኮ መማር ምንም ጥቅም የለውም። ይህን ማወቅ አለባችሁ። እንዴ! እንዴት እንደዚህ አይነት አስተሳሰብ ሁሌ በየቦታው በሂጃባ ምክንያት ሙስሊም ሴት ለምን ትገላታለች? ለምን ትንከላትታለች? ሂጃባ ክብሯ ነው በቃ ሂጃቧ ክብሯ ነው። እንደኔ ሁኑ አይባልም፣ ነውር ነው። ስለዚህ ይሄንን አስባችሁ ጭንቅላታችሁ ተጠቅማችሁ እነዚህ ሴቶችን ወደ ትምህርት ገበታቸው መልሷቸው። እንደዚህ የሆነ ኋላ ቀር አስተሳሰብ ሁሌ ሁሌ ኋላ ቀር አስተሳሰብ ይሄ በስድስተኛው ክፍለ ዘመን የነበረ አስተሳሰብ ሁሌ ጭንቅላታችሁ ላይ አታስቀምጡ፣ ነቃ በሉ። ስለዚህ እህቶቻችንን መልሷቸው ወደ ትምህርታቸው። ሁሌ የኋላ ቀር አስተሳሰብ አታስቡ። ፍትህ፣ ፍትህ፣ ፍትህ ለውድ ሙስሊም እህቶቻችን ለክብራቸው የሚጨነቁት ማለት ነው። ፍትህ በአክሱም ግን ምንድን ነው ይሄ ነገር ተደጋገመ። ወላ ይህን ነገር እንደ ቀልድ ልናልፈው ቀል ዝም ልንለው አይገባም። በአክሱም ያሉ ሙስሊም እህትና ወንድሞቻችን ድምፅ ሁኑ እባካችሁ። ሙስሊሞች እያሉ ነው። ይህን ቪዲዮ በቻላችሁ ታቀብ እንዳይነሳ፣ ላይክ፣ ሼር፣ ሪፖስት እያደረጋችሁ አድርሱት ለሁሉም። ለአመታት ሂጃብ ተከልክለዋል። አሁን ደግሞ ጭራሽ በከተማችን የአዛን ድምፅ እንዲሰማ ሁላ አንፈልግም እያሉ ነው። ምንድን ነው አክሱም ውስጥ ይሄ ነገር ተደጋገመ። እኛ እስካለን ድረስ እንሻላ ድምፅ እንሆናለን። አላህ ያግዛችሁ። በአፋጣኝ ግን ለዚህ ነገር ምላሽ እንዲሰጠን እንፈልጋለን። በከተማችን የአዛን ድምፅ መስማት አንፈልግም እና ሙስሊሞች ለቃችሁቶ ከፈለጋችሁ ወደ ሰውዲ መሄድ ትችላላችሁ። በጣም አሳፋሪ የሆነ ዜና። ሁላችሁም ሙስሊም የሆናችሁ በሙሉ ይህን ቪዲዮ ሼር፣ ኮፕሊንክ ሊንክ፣ ሪፖስት ቢያንስ አስራ አስር ጊዜ ኮፕሊንክ በማድረግ ለሁሉም ማዳረስ ግዴታችን ነው። በአክሱም የሚገኙ ሙስሊም እህት ወንድሞቻችን ድምፅ ሆኖን የደረሱልኝ ጥሪ እያሰሙ ይገኛሉ። የአዛን ድምፅ መስማት አንፈልግም፣ ይሄንን ከተማ ለቃችሁ ወጡ። ሴቶች ደግሞ ሂጃብ የሚባል ነገር በፍጹም የማይታሰብ ነገር ነውና እንዳታደርጉ፣ እኛ ያላችሁ የማታደርጉ ከሆነ አክሱም ከህግ በላይ እንጂ ከህግ በታች አይደለችም እና። የራሷን የህግ አካሄድ ትወስዳለች ብለዋል። ባይዘዌ በዚህ ጉዳይ ላይ የተሰሩ ቪዲዮዎችን ኮመንት አድርጉ፣ ሸር ሪፖስት አድርጉ። ይሄ ጉዳይ ለዓለም መድረስ አለበት። በዚህ ጉዳይ ላይ የሚሰሩ ቪዲዮዎችን ዝም ብላችሁ አትለፉ። ወዳችኋለሁ። ሰላም